በአማራ ክልል ሰሞኑን በደረሰው ጥቃት ውስጥ እጄ የለበትም ሲል የኦሮሞ ነጻነት ግንባር ወይም ኦነግ አስተባብሏል። የኦነግ ቃል አቀባይ አቶ ቶሌራ አደባ ግጭቱ በተደረገበት አካባቢ ኦነግ የሚመራው የታጠቀ ሰራዊት የለውም ሲሉ ለዲደብልዩ ተናግረዋል። ቃል አቀባዩ ጥቃቱን የፈጸመው የአማራ ብሔራዊ ንቅናቄ ወይም አብን ነው ብለው እንደሚጠራጠሩ ገልጸው የኦሮሞ ነጻነት ግንባር ግን ምንም አይነት የታጠቀ ኃይል በዛ አካባቢ የለውም ብለዋል። አብን በበኩሉ የኦነግን ውንጀላ ወንጀላ መሰረተ ቢስ ሲል አጣጥሎታል። የአብን የሕዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ውንጀላው የስም ማጥፋት ዘመቻ መሆኑንና ድርጅታቸው በሰላማዊ መንገድ እንደሚታገል አስታውቀው ጥቃቱንና ወረራውን የፈጸሙ ኃይሎች የኦነግን አርማ የያዙ ራሳቸውን የኦነግ አባላት ነን ብለው የሚናገሩ ጥቃት የሚፈጽሙባቸው መሳሪያዎችም ጭምር የኦነግ አርማን አድርገው የሚታገሉና በሕዝባችን ላይ ጥቃትና ግድያ የፈጸሙ ናቸው ሲሉ ተናግረዋል። አቶ ክርስቲያን አክለውም መሳሪያ የሌለው ሰላማዊ ትግል እያደረገ ያለው አብንን መኮነን በአደባባይ የሰሩትን ነውር ለመሸፋፈን የሚያደርጉትን ጥረት ሆኖ ነው የምናገኘው በማለት ገልጸዋል። በማስተባበያቸው የአማራ ብሔራዊ ንቅናቄ አብን የችግሩ ዋና ምንጭ በስልጣን ላይ ያለው መንግስት፣ ህግን ማስከበር ያለመቻሉ ነውም ብሏል። የአማራ ክልል የሰሜን ሸዋ ዞን አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ካሳውን እምቢ ያለ ሰሞኑን በሰሜን ሸዋ ዞን አጣይ አካባቢ ለተፈጠረው ግጭት ኦነግ የተባለው ኃይል ተጠያቂ መሆኑን መናገራቸው ይታወሳል። በጥቃቱ የበርካታ ሰዎች ሕይወት ያለፈ ሲሆን ከፍተኛ የሆነ ንብረት ውድመትም ደርሷል። የአባገዳዮች ህብረት ሰብሳቢ ከወራት በፊት የኦነግ ሰራዊት ከሚገኙባቸው አካባቢዎች ውስጥ ሰሜን ሸዋ ከረዩ፣ ወሎ ከሚሴን መጥቀሳቸው ይታወቃል።